ሰሞኑ ቲክቶክ መንደር ላይ አንድ ግለሰብ መልክተኛው ለ ሰላ ሰላም ተሳደበ ተብሎ መንዞማ ትሬንድ እያደረጉት አይቻለሁ እና። እነኚህ ሰዎች አላህን ልትፈሩ ይገባል። መንዙማ የሙስሊሞች መገለጫ አይደለም፣ የኢስላም አስተምሮትም አይደለም። እስላማዊ ነሽዳ መንዙማ የሚባል ነገር የለም። አላሁ ስብሐነሁ ተዓላ በቅዱስ ቃሉ ምን ይላል? ኢንተንሱሩላሃ የንሱሩኩም፣ የአላሁ ስብሐነሁ ተዓላ ህግጋቶች በህይወታችሁ ብትፈጽሙ አላህ ይረዳችኋል ይላል። ስለዚህ የአላህ እርዳታ ብሎን ደግሞ መልእክተኛው ዐለይሂ ሰላት ወሰላም የሚሳደቡ ሰዎችን በድል መመለስን የምንችለው በዘፈን ሳይሆን ትክክለኛ የመልእክተኛው ዐለይሂ ሰላቱ ወሰላም ማስተምሮትን በማስተማር ነው። ባይዘዊ ቪዲዮው ጥራት የለውም። ዛሬ ስራ ቦታ ሆኜ ነው ቪዲዮው የቀረስኩላቸው ያለሁት። ምንም ማድረግ አይቻልም። ዋናው ነገር መልክቱ ነው። እንግዲህ ይህን ቪዲዮን ተመልከቱት። ዛሬም መሐመድ፣ ነገም መሐመድ። አሁን እንግዲህ አሳያናት። ሁልጊዜ የሆኑ ክሽታዎች በተፈጠሩ ቁጥር ያዙኝ ልቀቁኝ ይላሉ። የማዝነው ነቢዩ አለይሂ ሰላቱ ወሰለም ከተሳደበው ሰውዬ የበለጠ በሙስሊሞች ነው ያዘንኩት። አንድ ሰው እውቀት ካለው በእውቀት የሚያነሳቸው ነገራቶችን ይመልሳል። ከዛ ውጪ ግን ሌላ ጥፋት ምንድነው? ዞር አሉ እንጂ አልሸ ምንድነው? ዞር አሉ እንጂ አልሸሹም። በቃ እዛው ላይ የሽርክ መንዙማ ለህዝበ ሙስሊሙ ማሰራጭ ሟዝ የተባለ ግለሰብ ሰዎችን ቀብር አምልኮን እንዲያመልኩ የሚያደርግ ግለሰብ ነው። በዚሁ አጋጣሚ ደግሞ መንዞማ ባዮች ደግሞ መንዞማቸው ህዝበ ሙስሊሙ ብሎን ደግሞ ነን ሙስሊም እንዲያዳምጥ እያረጋቸው ነው። እንዲህ የተለያዩ መልእክተኛ ለሰላት ወሰላም ኢቭን በዚህ ሴንቸሪ ይቅርና እሳቸው በነበሩበት ዘመን ይሰደቡ ነበር ብቻ ሳይሆን ባጎታቸው ባጎታቸው ባቦ ለሀብ ሚስት አይደለም እንዲህ እየተሰደቡ እየተዘለፉ የነበሩት አላሁ ስብሐነሁ ወተዓላ ኦሬዲ አልቋቸዋል። ስሜትና እውቀት እባካችሁ ዑለማዎችን ጠይቁ። እንደ አይነት ነገራቶችን ሲከሰቱ ማለት ነው። መልእክተኛው አለይሂ ሰላቱ ወሰለም በህይወት እያሉ ፈርስ ይደፋባቸው ነበር። ፈርስ ነው ያልኳቸው፣ ውሃ አላልኳችሁም። ፈርስ ዛሬ ላይስ ተሳደበ፣ አይደለም ህጋዊ የሆነ እርምጃ ውሰድ። ነገር ግን እስልምና ሌሎች ዘንድ ሌላ ኢሜጅ እንዲኖረው እገልላለሁ። ማን ስለሆንክ ነው የምትገልለው? የሰው ልጅ እስልምና ይህን ያዝሃል። ይህን ኢስላሚክ የሆነ ሀገር ላይ ቢኖር እራሱ አንተ ነው መግደል የሚፈቀድልህ ወይስ ቃዲው ነው? እኔ እረተው እኔ በቃ የተረዳሁት ነገር ቲክቶክ ላይ ምን እንደሆነ ታውቃላችሁ? ሙስሊሞች ምን ያክል ከእስልምና የራቁ እንደሆነ ዲናዊ እውቀት ምንም አይነት ነገር እንደሌላቸው መሐመድዬ፣ መሐመድዬ ነቢዩ እያለ እምቧከራዩ ይላል። ይህን ነገር ከምን የተነሳ ነው ስንል ቁርአንና ሐዲስ በሰለፎች አረዳድ አለመረዳድ ነው። አዋቂ ናቸው የሚባሉ ሰዎች መሐመድ ብሎ ሪፕሊ ምላሽ ሲሰጡ እንመለከታለን። አላሁ ሱብሐነሁ ወተዓላ መሐመድ ከፊል ልጆቻችሁን እንደምትጠሩ ሁሉም በስማቸው አትጥራው አትጥሩ ብሎን ሲያበቃ ዛሬ ላይ በሚያሳዝን ሁኔታ መሐመድ ምናምን፣ መሐመድ መሐመድ ብለው ኮሜንት ላይ ይጽፋል። ያ እናንተ ስሜታችሁን እረዳለሁ፣ ግን ስሜታችሁን በእስልምና ልጓም መያዝ አለባችሁ። በቃ ኢብኑ አባስ ወይም ኢብኑ መስዑድ ይመስሉኛል፣ የሆኑ ኩሽታዎች በተፈጠሩ ቁጥር ኡር ኡር ማለትን አታብዙ፣ በመስከል ላይ አድራችሁ ይላል። በመረጋጋት ላይ ዛሬ መረጋጋት አለ? ፊትና ሲከሰት ሁሉም ፌመስ መሆን ነው የሚፈልገው። ሁሉም አዋቂ ነው። ማመዛዘን የሚባል ነገር የለም። ከጥቅምና ጉዳቱ ማመዛዘን የለም። ዛሬ ላይ ተራ የሆኑ ግለሰቦች፣ ውሃ የማይቋጠር ሙግትን የሚያነሱ ሰዎችን ያፈምሳሉ። ንፅፅር ላይ የሚሰሩ ወንድሞች ግን ምንም ቪዲዮዋቸው ኢቨን ሪፖስት ማድረግ ራሱ የሚከብዳቸው ሰዎች ናቸው። ዛሬ ላይ የሆነ ካፊር እየተሳደበ የሚውል የሆነ ግለሰብ በቪዲዮ አቀነባብሮ ሰጣቸው፣ ከዛ በኋላ ተቀባበሉት። አራ አላህን ፍሩ። ከዛ ሰውዬው የበለጠ ምን አደረጉ? በጣም እንደሰራ ህዝበ ክርስትና ዘንድ እንዲሰማ አደረጉት። አይ እኔ በጣም ነው የምታሳፍሩት። በጣም ነው ያዘንኩባችሁ። በተለይ ሚዲያ ላይ ቲክቶክ ላይ ያላችሁ እከሌ የሚባል ቦታ እንዲህ ቦታ አለ ትላላችሁ። ምንድን ነው እያረጋችሁ? የህፃን ስራ ማለት ነው ይሄ። ባይ ዘዌይ እኮ እናንተ ማሳያዝ አትችሉም እኮ ማንን ሰው እኮ ፖሊስ ወስደ ማሳያዝ አትችልም እኮ። አረቢያንስ በትንሹም ቢሆን ተማሩ፣ በትንሹም ቢሆን ማለት ነው ሰው ለዘላለሙ እንዴት ነው ጃሂል ሆኖ የሚኖረው? ወይ አካዳሚ አንት ብስለት የሚባል ነገር አለኮ። የሆኑ ነገራቶች እንዲህ ሰው ከስህተቱ አይማርም እንዲህ ሁሌ አንድ አይነት ነገር ሲደጋግም ሁሌ ማለት ነው ሁሌ የሆነ የሙስሊም ሴቶች ጉዳይ ይነሳል፣ አንድ አይነት ሐሳብ። የሆኑ ክስተቶች ይነሳል፣ አንድ አይነት ሐሳብ። እኔ ወላሂ በጣም ነው ያሳፈራችሁ፣ በጣም ማለት ነው። አላህን ፍሩ፣ ወደ አላህ ተመለሱ። መሐመድ እያላችሁ በመልእክተኛው ዐለይሂ ሰላት ወሰላም አትቀልዱ። መጅሊስ እንደነዚህ አይነት ሰዎች መረጃ አሰባስበው መጠየቅ ባለበት መልኩ በህግ መንገድ ይጠይቅ። አንተ ግን እንንን እያልክ የሽርክ መንዙማ ህዝበ ሙስሊሙን እንዲሰማ አታድርጉ። እንዲህ ግለሰቦች ነብዩ ሰለላሁ ዐለይሂ ወሰለም ይሰደቡ ነበር። ብራዘር ከተቻለ በህግ ጠይቅ። ህግ መጅሊስ ለዚህ ለዚህ፣ ካልሆነ ለምንድን ነው የሚሆነው? አይገባኝም። እስኪ ይህን በተመለከተ አጠር መጠን ያለችው ሁሱ ከእኔ በላይ ሞር ሰፋ አድርጎ ያብራራታል። እኔ ያው ስራ ቦታ ስለሆንኩኝ ብዙም ማውራት አልችልም። ፊት ለፊቴ ባይዘዊ ብዙ ሰዎች አሉ። ኢቨን ለን ሙስሊሞች ናቸው አብዛኛዎቹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንጫልና እንደ እንደ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም አሁን ብዙ ጊዜ አይተህ ከሆነ ይህን ሰሞን ኮመንት ላይ መሐመድ መሐመድ ብቻ ይላሉ። ዘም ሰው ሲናገር መሐመድ ኢላ ሰለላሁ ዐለይሂ ወሰለም አለና እሳቸውን ስማቸውን በቀጥታ እንደዚህ ብሎ መጥራት ይቻላል ወይ? ሁለተኛ ደግሞ በሙዚቃ እያደረጉ በነሽዳ እያደረጉ ይሄን ማድረጋቸው አይተዋሉ ያስባለሁኝና ልክ ነው ወይ? ምክር ቤት የሰጠን ቀጥታችሁ ደግሞ ሼር ብታደርጉት ደስ ይላል።

ወመላኢከተሁ ዩሰሉን አለ ነቢይ መላእክቶች ሁሉ በነብዩ መሐመድ ሰለላሁ ዓለይሂ ወሰለም ላይ ሱላትን ያወርዳሉ። ያ ሌላኛው ነገር ምንድነው? ነቢያቶች ነቢያቶች እንዴት አወክላችሁ ትላላችሁ። ከእርሳቸው በፊት የነበሩት ነቢያት ነገ መልቅያማ በሚሆኑ ነገራቶች ላይ ወደ እርሳቸው የሚመለሱ ጉዳዮች አሉ። ለሰው ልጆች መልጃ ከአምላክ አለ ሱብሃነሁ ወተዓላ ፊ ፍርድን ይጀምር ዘንድ አላህን ሰዎች ሁሉ እንዳለ መተው አደምን ይጠይቁታል። አደም ሆይ ብለው ይጠይቁታል። ልክ እንደዚህ ብለው አማልደን ይሉታል። ከዚያ በኋላ አደም ምን ይላል? ወደ ኑህ ጋር ሂዱ ይላል። ኑህ ወደ ኢብራሂም ጋር ሂዱ ይላል። ስማቸውን እየጠሩ በተናጠል ማለት ነው። የሚገርም ነው። ከዛ ኢብራሂም ወደ ሙሳ ጋር ሂዱ ይላል። ሙሳ ወደ ኢሳ ጋር ሂዱ ይላል። ኢሳ ማን እንደምን ታውቃላችሁ? ኢዝሃቡ ኢላ ሙሐመድ አይልም። ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል

ዝም ብሎ ሙፍረድ በሆነው የነቢያችንን ስም እየተጠራ እሱም ላይ ላይ እንተበለበት አንተ ነብያችን ሰለላሁ ዐለይሂ ወሰለም ላይ የሚነሱ ዘለፋዎች ለእውቀት ባለቤቶች ተውት። እንዴት አድርገው ያንን መመለስ እንዳለበቸው ያውቃሉ። ነሽዳ መልስ አይሆንም። ያ ጀማዓ ዋካቸው፣ ነሽዳ መልስ አይሆንም። እንዴት አድርገን መመለስ እንዳለብን ማድረግ ስራችን መስራት እንዴት እንዳለብን እናውቃለን። የረሱል ሰለላሁ አለይሂ ወሰለምን ስም ዛሬ አይደለም መሰደብ የተጀመሩት። ትናንት ይሰድቧቸው ነበር፣ ዛሬ የሚሰድቧቸዋል፣ ነገ የሚሰድቧቸዋል። ታዲያ እንዴት ነው ሰው መመለስ ያለበት? በነሽዳ እንደዚህ ረቢያህን ሰለ ላ ላ፣ ይህ መልስ አይደለም። ጭፈራ መልስ አይደለም። እናንተ በራሳቸው ጊዜ እናንተ ናቸው ያፈመሳቸዋቸው ተሳዳቢዎችን ያፈመሳቸው የእኛ ሙስልሞች ልጆች ናቸው። በእነሱ መካከል ምንም ቦታ የማይኖራቸው መካከሎች ማለት ነው። በራሳቸው ጊዜ የምታሰሙሳቸው እናንተ ራሳቸው። ምንም ምንም ማድረግ አይቻልም። ለማንኛውም በዚህ በነሽዳ መልስ አይሆንም። እሱ ነሽዳ የሚባል ነገር እስላምን አይወክልም። እስላማዊ ነሽዳ፣ እስላማዊ ፊልም ምናምን የሚባል ነገር የለም በእስላም

ለቢዳ ባለቤቶች ለሽርክ ባለቤቶች በመለስ እሱን ነገር ለእውቀት ባለቤቶች ታውት እነሱ አካሄድን ያውቁበታል። የሰዎችም አላማ ስለሚያውቁ ማለት ነው። ታዛቸዋላ ጀርባቸውን ምን እንደሚቀነጥሳቸው በደንብ አድርገ ያውቃሉ። እነዚያ ሰዎች የእውቀት ባለቤቶች እናንተ ግን አታውቁ በዚህ እናንተ ላውቃቸው እያፈንባሳቸኋቸው ነው። ይህ ነው እሺ። ጥያቄ ያለው መቀጠል ይችል አንድ ጊዜ ከርታ

ማታ ጾም ሳልጀድድ ታኝቼ ነበርና ሳልነያ ማለት ነው። እና ጾሙ ይጀደዳል እንዴት ነው? አይ ወሩ ሙሉማ አልነያሁም፣ አልነያሁም ወሩ ሙሉ አልነያሁም። ቀን በቀን ነበርና ምን

እና ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ፣ ሀዛ ወቢላሂ ተውፊቅ ወሰለላሁ አላ ነቢና መሐመድ ወአላ አሊሂ ወሰሕቢሂ ወሰለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።